ሰላም ሰላም የልቤት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት የዓለም ዳር ችሎ ሰላማችሁ ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ተገኝተናል ማለት ነው። እንደው ከቪዲዮ በፊት ግን እናንተ ሀገራችን እንዴት ነው የምታምረው! እውነት በጣም ደስ የሚለው ቪዲዮን እስኪ ስታዳምጡ ቪዲዮን እያያችሁ አዳምጡ፣ ይዩት ማለት ነው። እና በጣም ደስ የሚለው ሀገራችን ስታምር ወደ ሽንቁርም ሚኬል የሚወስደ መንገድ ነው እና በጣም ነው ደስ የሚለው። ተልእኮሌ ነው። በነገራችን ላይ ከኢትዮጵያ የተላከልኝ ሀሳቢ ሰው አለኝ እና በጣም ነው ደስ የሚለው። ነት በግርምት ነበር እያየሁት የነበረው ማለት ነው ዛፎቹ ምናምን ሲያምሩ ነት ሳውዲንና የኛን ሀገር ሳስተያየት በምንም አይገናኝም። ነ በሰላም መፈጣሪ ወደ ሀገራችን ያብቃን የልባችንን ሀሳብ ሞልቶልን ለምን ወዳት ለምንናፈቃት ሀገራችን የአብቃን ማለት ነው እና ሀገራችንን ሰላም ሰላሟን ይመልስልን። እውነት በአሁኑ ሰዓት ሰላም ናፈቀን በየትኛውም ቦታ ውነት ሰላም ናፈቀን እና ሰላሟን ይመልስልን። በጣም ደስ የሚለው ዛፎች ሁሉ ሲያምር፣ አሁን ደግሞ ክረምት ስለሆነ እንትኑ ራሱ ሲያምር፣ ሜዳዎቹ፣ ዛፎቹ ሁሉ ነገሩ በጣም ደስ የሚለው እና ና እየተገረምኩ ነበረ ደስ እያለኝ ያየሁት ማለት ነው። በጣም ደስ የሚል ሀገር ነው ያለን። ሀገራችንን ሰላሟን ይመልስልን በድጋሚ እና ዛሬ የምላችሁ የመጣሁት እውነት መቼም የዱባይ ጉድ አያልቅም። የዱባይ ጉድ መቼም ማለቂያ የለውም እና አሁንም ሳውዲ ያላችሁ እስኪ ሳውዲዎች ትመሰገናላችሁ ሁሊም ማለት ነው። ዱባይ ላይ የሆነ ችግር በተፈጠረ ቁጥር ሳውዲዎች ናቸው የሚመሰገኑት። እና ሳውዲዎች ግን እውነት ችግር የሌለ ሆነ ወይስ ችግራችንን ወደ ሚዲያ ስለማናወጣ ነው? ብቻ በጣም ደስ የሚል ሳሪታ አሁን ሳሪ ዱባይ ያለችው አሁን እሷ በጣም ነው ንግግሩ እውነት እኔ ከዛሬ ነው ከልቤ ያዳመጥኳት ቲክቶክ ላይ ተቆራርጦ አግኝቻው ከልቤ ያዳመጥኳት ዛሬ ነውና፣ ጥሩ ነገር ነው የተናገረችው። በጣም ስሜታዊ የሆነች የተናገረችው ማለት ነውና፣ አንዳንዴ ራሳችንን ማስከበር አሪፍ ነው። እስኪ ለማንኛውም ቪዲዮ ናይትን እንመለስ። በጣም ደስ የሚል ንግግር ነው የተናገረችው። ለሴቶች ነው። ሴቶች ግን ራሳችሁን ጠብቁ፣ ራሳችሁን አታርክሱነት ለመናገር ማለት ነው። ዱባይም ይሁን የትም ቦታ ይሁን ብቻ በዚህ ነገር ውስጥ ያላችሁ ሰዎች ራሳችሁን ማርካችሁ ራሳችሁን ማርከስ ጥሩ አይደለም። እውነት ለመናገር ራሳችንን ራሳችን ካላስከበር ነው ማንም እኛ ሊያከብረን አይችልም ማለት ነው እና ከምታደርጉት ድርጊት ተቆጠቡ። በጣም ብዙ ልጆች እኮ ሴቶች ሳውዲ ውስጥ ሁሉ ችግራቸውን ችግር አድርገው ልጆቻቸውን ወልደው እያሳደጉ ወልደው እንኳን ሳይተኙ በሀያ ቀናቸው በሰላሳ ቀናቸው እየተነሱ ማዳም ቤት የሚሰሩ በጣም ብዙ ሴቶች እህቶቻችን አሉና ሳውዲ ላይ እንደዚህ ጥብቅብቅ ባለችው ህግ ላይ ተከብረው እየሰሩ ራሳቸውን ኑሯቸውን ለማሸነፍ እንደዚህ ተከብረው እየሰሩ ዱባይ ላይ ግን በጣም ብዙ ውካት አለ፣ በጣም ብዙ ጫጫት አለ። ስራ የማይሰሩ ብዙ ልጆች አሉ። በእርግጥ ብዙ ልጆች የስራ ሰው ናቸው፣ ግን ደግሞ በአንዳንድ ምክንያቶች አብረው ይጠቀልላሉ ማለት ነው እና ብዙ ልጆች እኮ ራሳቸውን ጠብቀው እየሰሩ የሚኖሩ አሉ እና አባካቸው ራሳቸውን እንትን አትበሉ፣ አታርክሱ በዚህ ልክ እስኪ ለማንኛውም ቪዲዮን ተከታትለን እንመለስ። እንደ ሳውዲ ሴቱ ሳውዲ ላይ ያሉት ኢትዮጵያኖች አሪያ አድርጓቸው ልጆቻቸውን አዝለው ልጆቻቸውን ተሸክመው ከሀበሻ ወልደው አምስት፣ ስድስት ልጅ ወልደው የውርጃ ነገር እንኳ ሰምተን አናቅም። በነገራችን ላይ ሳውዲ ላይ እንኳ እንደዚህ አይነት ሴት ለምን አትሆኑ? ከይቅርታ ጋር ቢካዝ እኔ አፕሬት ነው የማደርጋቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው ሴትነታቸውን አይተላለፉ፣ ጎበዞች ናቸው። በቃ አለቀ። ሴቱ ደስ እንደ ሳውዲ ሴቱ ሳውዲ ላይ ያሉት ኢትዮጵያኖች እና እናእህታችንን ብዙ ነገር ተናግራለች። ከዚህ በላይ በጣም ብዙ የተናገረችው ደስ የሚል ንግግር አለ እሱን አላወረድኩትም እንጂ እና ሳውዲዎች ተመስክረው ልናንነት ለመናገር ማለት ነው ሳውዲ ጠለብ ያለንም ውጭ ያለው ስም ብዙ ጊዜ ስማቸው አይጠራም ማለት ነው። ስማችን አይጠራም በክፉም በደጉም ብዙ ጊዜ ስማቸው የሚጠራ ዱባዮቹ ናቸው እና ዱባዮቹ ደግሞ እንትናችን አስተካክሎ ሁል ጊዜ በዚህ አይነት ነገር መነሳት ጥሩ አይደለም። እውነት አንዳንዴ ዓላማችንን መርሳት የለብንም። ለምንድን የወጣ ነው ብለን ማሰብ አለብን። ሳሪ ዱባይ ነው ያለችው፣ ግን አነጋገሯ ለሳውዲ ሴቶች ያላቸው ክብር እኔ እንደ ሳውዲ ሴቶች ከሆናችሁ በጣም ይወዳቸዋል አለች ማለት ነው። እና በዚሁ አጋጣሚ እናመሰግናለን ሳውዲዎች ማለት ነው። እና ጥሩ አይደለም በዚህ ልክ እንደዚህ ራስን ማርከስ። ስራ ብለን መተን ጃዛ ቤት የምንሄድ ጃዛ ቤት ብዙ ነገር እንትን የምንል ብቻ ጥሩ አይደለም። ለስራ እስከመጣን ድረስ ስራችንና ስራችንን ብቻ ነው ማድረግ ያለብን፣ ትኩረት ላይ ማድረግ ያለብን። ሁሉም ነገር በጊዜ ይሆናል። በነገራችን ላይ አንድ ነገር ከታሰበበት በጊዜ ሁሉም ነገር የማይሆን ነገር የለም። እኛ ግን የዛኔ አላማችንን ማሳካት ነው ያለብን። የመጣ ነው ለሌላ ነገር አይደለም። ለአንድና አንድ ስራ ልንሰራና ተሰርታ ልንለወጥ ነው እና በዚህ ልክ ራስን ማርከስ ጥሩ አይደለም። ብቻ አላቅም። አንዳንድ ሴቶች ለምንድነው ወደ ወንድ ጋር የምትሄዱ? ስለዚህ ነገር ማውራት አልፈልግም። ግን ብዙ ሴቶች ከሰው ባለ ፊት የምትሉት የሰው ሰው የምትመኙት ለምንድን ነው? እንደዚህ አይነት ምኞት ራሱ በሃይማኖትም በግለሰብም ብቻ በጣም ብዙ ነገር እንትን ያስብላል። ፈቃድ የለውም በሁሉም ነገር ማለት ነው። እና ሃይማኖታችንም እንደዚህ አይነት ነገር አይፈቅድም። የሰው የሆነ ሰው የሰው ነው። ጭራሽ ካልጠፋ ነገር ደግሞ የሰው የሆነ ሰው ሂደን ፊት የምንል ሰዎች አይደል ማለት ነው። በዚህ ነው ራሳችን የምናስገምተው። እያወቅን የሰው እንደሆነ እያወቅን ግን የምንሄዳለን። ለጨዋታም ቢሆን ራሱ ይደብር እውነት ለመናገር ማለት ነው። የሰው ከሆነ የሰው ነው። ለጨዋታም ይሁን ቁም ነገር ይሁን የሰው ከሆነ በቃ መተው ነው። መተውን የመሰለ ነገር የለም። እንኳንስ በሰው ሀገር ላይ ሰርተ ልንቀየር መትን ይቅርና ማለት ነው እንደዚህ አይነት ነገር እንደዚህ አይነት አጸያፊ ነገር መፈጸም ጥሩ አይደለም። እና ሳውዲዎች በነገራችን ላይ በጣም ደስ የሚል ንግግር ነው ሳሪ የተናገራቸው። ሙሉ ቪዲዮን ደግሞ ተከታተረው ደስ ይላልኝ። ሳውዲዎች ምንም ቢፈጠር እንኳን አኮ ጉድራቸውን እራሱ ወደ ሚዲያ አያወጡም። በዛ ላይ ብዙ ሰዎች ብዙ እህቶቻችን ልጆቻቸውን ወልደው ስራቸውን እየሰሩ ሁሉንም አስከብረው ተከብረው የሚኖሩ ናቸው። ብዙዎቻችሁ ማለት ነው ብዙዎቹ ውጭ ላይ የሚሰሩት ጠለቦች ማንገዳ ምስኪኖች ናቸው። አይደርሱም ከሰው ማለት ነው ምን ምንት መባያ ይላቸው እና በጣም ደስ ይላል። አንዳንድ የጠለብነት በጣም ነው የሚወደው? ከምንም ጋር እንዳልገናኝ ከምንም እንትን እንዳለ ሊያደርገኛል። እና በእርግጥ ውጭ ላይ ወጥተው የሚሰሩ ብዙ የተከበሩ እህቶቻችን አሉ። ከስራና ከስራ ውጭ ምንም ነገር የማያዩ ማለት ነው እና አንዳንዶች ደግሞ በአንዳንዶች ምክንያት ብዙ እህቶቻችን ይሰደባሉ እንሰደባለን ማለት ነው። እና ራሳችሁን አስከብሩ ሴቶች። ምክሩ ለእናንተ ነው። እንደዚህ ለምትሽለጠለጡ ስራ ትታችሁ ወዲያና ወዲህ ለምትሉ ሴቶችን ይህ ምክር ማለት ነው። ስራና ስራ እንትን የምትሉ ለእናንተ ተመስክሮላቸዋል። እና እስኪ ኢትዮጵያ ይህንን ያት ሁነት በጣም ደስ የሚለው በጣም ናፍቃኛ ሊስት ጀምር ማለት ነው።